እላችኋለሁ ነገ ዛሬ እጀምራለሁ ዩቱብ የምትሉ የሞብ ጀምሩ ማለት ነው። እንዴ እኔ እንዴ አቆ እስካሁን ጀምሩ ይበቃያት ነው፣ ብሩን ያቀመሽ ጊዜ ነው እንዴ? አስተው ብራ አልቀመስኩም ገና። እሺ እላችኋለሁኝ ውዶችዬ፣ አብሽሮልኝ አባይት እና ደሞ ሰለ ዩቱብ የማታቆሉ ዘዋይ ማለት ነው። ዩቱብ ሰብስክራይቡ ብቻ ተጠላቅሟ አይደለም የሚሸጠው ዶች መስራት አለብን እኛ ማለት ነው። ቢያንስ ዩቱብ ብር እንዲከፍለን ተፈለግን አንድ ሺህ ሰብስክራይብ እና አራት ሺህ ሰዓት መሙላት አለበት ብለዋል። ሰብስክራይብ ብቻ አጠራቅማን ሽጥ አይደለም የሚደረገው የማታውቁ ልጆች ማለት ነው። ስራ ያስፈልገዋል። ሰዓቱ፣ ሰብስክራይቡ እንደምንም በሰውም በምንም በጓደኛም ሊጠራቀም ይችላል። ሰዓቱ ግን ሙስታሂል ፈቅንቅንቅ አይልም እላችኋለሁ። ያው እይታ ሰላላለሁ ማለት ነው። ቪዲዮዎችን የምንሰራው አንድም ቁም ነገር ያዘለ ነገር አይደለም። ሀታ ቁም ነገር እንኳን ቢኖረውም በጣም ያታክታል። ዩቲዩብ ማለት ቀላል ነገር አይደለም። ኢንሻአላህ ወደፊት እንሰራበታለን በማለት ተያይዘ ነዋል ላችሁ ባለሁ ደችዬ ዴሞ እኔም ልሰራ ነበር ፈራሁ ምናምን የምትሉ ልጆች፣ ምንም የሚያስፈራ ነገር የለውም። ማለት ሰውን የሚያተንኩ እንጂ ምንም የሚያስፈራ ነገር የለውም። የኋላችሁበትን ምግብም እየሰራችሁ መቀረጽ ተቻላችሁ፣ ያንን ሸር ማረግ ነው። ለማያቅ ማሳወቅ ነው። እውቀትም ያለው እውቀቱን ያካፈላል። እንዴ ነው ጫካ ጫካ ቢሆን ይሄንን ይዞ ብቅ ይላል ማለት ነው። ግዴታ ጥሩ ነገር አምጥቶ አይባልም። ዋናው እይታ ነው፣ ሰውን አለመስከፋት ነው እንጂ የሚያስፈራ ነገር የለም ማለት ነው። ሁሉ ሲየ እንጀምራለን የምትሉ ግን ተንቀሳቀሱና ጀምሩ፣ እስኪ አብረን እንሞክረው ማለት ነው። በተለይ ይሄን ሀገር ልጆች ማለት ነው። ምክንያቱም አሁን እኛ ገር ሁሉም ሰው በኢትዮጵያ እየተጠቀመ ነው። ግን የኛ ዘኛ ዘንድ የሚያበረታታም የለ የሚበረታም የለ። እኔም ልቶ እችላለሁ እኮ አሁን አይታወቅም፣ ግን የሚያበረታታኝ እርገኛ እንኳን ታገኘው አበረታታለሁ እንጂ ዩቱብ ብዙ ይፈትናል። ቀላል ነገር አይደለም እላችኋለሁ ውዶችዬ። በተለይ ቦታ የሚያመቻችው ልጆች እስኪ እንዴት ጀምሩና እወሩት። በእርግጥ ወላሂ የማርያም ስራ አንሶ ይመስል በራስ ላይ ስራ መጨመር ነው ያው ቢሆንም ግን ደግሞ ወደፊት እንሰራበታል ብለን እያሰብን ስለሆነ መስራት ነው። መዲያም ልኩ ነው። ያው ሰብስክራይብ ለመያዝ ነው እንጂ የጥሩ ነገር አይቀርቡም። በነገራችን ላይ ይሄ ውጭ ውጭ ተቀርጾ ሌላ ነገር ማወቅ ከባድ ነው እላችኋለሁኝ። እስቲ አሁን የዛ ዘርፉ እየቀረጽኩ ነው ሰብስክራይብ የለመጠረቃቀም ሀገሬ ሂጄ ግን ኢንሻላህ ያው እንግዲህም ዘም የውቀት ያዘለ ነገር የለኝም ግን አረባ ወደ ሀገራቸው እናስታችሁ ወደ ሀገራችሁ ታያላችሁ፣ እላችኋለሁ። እኔ ሆኝ ነው ወደ ቲጆርዳን ይሄንን ይመስላል። እስኪ ደግሞ በማታው ማለት ነው ያው ታውቃላችሁ፣ አረቦች ጥዋት እና ማታ አይለዩም። እንደሸችው ይበላሉ፣ እንደሸችው ይወጣሉ። እኛንም አናወዙም። ታያችኋለሁ፣ ይኸው ላችሁ ይሄን ይመስላል፣ ላችኋለሁ ሀበይ በጣም ውስጠኛ ነገር በጣም ይመስላል፣ ወላሂ ይሄ ቅጠላ ቅጠሉ ሊኮደር ነገር አይጠፋውም። ውዶች ይሄ በጣም ደስ ይላል። እና ብሩልኝ፣ በርቱ። ጠንክሮ መስራት የምትፈልጉ ግን ተንቀሳቀሱ። እስኪ እንስራ አብረን፣ እንግየግ ማለት ነው እንደ ቦታ እየራጨፍኩ እንበዓል ወሎዮች፣ እስኪ እንበል ወላይ ወሎ እኮ ምንም የሚንቀሳቀስ የለም። በነገራችን ላይ እንዲሁ እንዲሁ እንዲሁ በጨፈረው እንዲሁ በምን እንዲሁ አንዲ አንዲ ነው እንጂ እንዲህ እንዲህ ማንኛውም ሰው ተነስቶ የቱ ላይ ወላይ ሰው የለም። እናታችሁ አላሁ በተቁጣቁ ምን ወሎት ሞት በይቱ በራስ በራሳችን እንበረታታ ነው ወዲዎቼ። ያው ተሰራንበት በቲክቶክ ዩቱብ ይሻላል። እኔ የተሰራው ቲክቶክ እንግዲህ አፕሊኬሽኑ የለኝም እንኳን ሌላው አክባር ማለት ነው። ቲክቶክ አልጠቀምም እና እና የዋለን ጁስ ጋር ደግሞ የሚጫወቱ ሁሉም በየፊ ነው ይጫወታሉ። ኳስ የሚጫወታል እዛው ላይ የሚሮጣል እላቸው ሁሉ። እኔ ራሱ ይሄን ደረጃ ትሮጥ ተወርድ ነው የዋልኩት ማለት ነው። በጣም ደስ የሚል ነበረ። እና አብሽሩልኝ፣ አይዞአችሁ ይህን ይመስላለ። ቪዲዮውን ደግሞ ላይክ፣ ሸር፣ ሰብስክራይብ ለምታደርጉኝ አመሰግናለሁ። የማታደርጉኝ ደግሞ አድርጉ፣ ሸር፣ ላይክ፣ ሰብስክራይብ አበረታቱኝ። ያው እናንተን አይጎዳችሁ፣ ምን ያክል ይጠቅመኛል እላችኋለሁ። ሀባይብ እና አብሽሩልኝ። ያምራልና ሰዎቹ ስላሉብኝ ግን ብዙም አልቀረጥኩም

እላችኋለሁኛ ባይ በጣም ደስ የሚል ቆይታ ነበር። አብሽሩልኝ፣ አይዞችሁ እና መስራት የምትፈልጉ ልጅ ወይ ስሩ፣ ተበረታቱ፣ እንበረታታ። እላችኋለሁኛ ውድ ወንድሞች